ማለት ሌላ ሶስተኛ ወገን ሳያስገቡ በመነጋገር መፍታት ይቻላል። እና ሌላ ኦዲንስ በጣም ብዙ ሰዎች ናቸው፣ ስለነሱ የሚጨነቁት በጣም ብዙ ሰዎች በቃ ስሜታቸውን ላይ ይጋባል ማለት ነው። እና ለነሱ ስትሉ ፍቅር ማለት በፍቅር ኑላቸው። ሁሌም ሀይሚ፣ ቡሩኬ አሁን ነው ሰላም መፍጠር ያለባችሁ። ይሄ ምንድን ነው? ቪዲዮዎቹን እየተከታተልኩ ነው። ቪዲዮዎቹን እየተከታተልኩ ነው። አሁን ሁለቱንም አሸሽተዋል። አሁን ማድረግ ያለባችሁ ምንድን ነው? ሁለታችሁ ደግሞ ብቻችሁን መነጋገር አለባችሁ፣ ነው ብሎ እኔ ጠፍቻለሁ። እውነት ነው፣ ብዙዎቻችሁ እየደወላችሁ ነበረ። ያው እኔ ሌላ ሀገር ስለሆንኩ ነው ይህንን እንትን ያላልኩት ያላስተካከልኩት። ያው ከዚህ በኋላ የሚስተካከል ነገር ይመስለኛል እንደ ራሴ ማለት ነው። ሰላም ሰላም! የተከበራችሁና የተወደዳችሁ የእኛ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ተከስቻለው ያው ጠፍቻለው፣ ይታወቃል በስራ ምክንያት ማለት ነው። ያው ስራዬም የምታውቁት ሰው ሊኖር ይችላል። ያው ሌላ ሀገር ሄጄ ነበር፣ አርባ ምንጭ ነበርኩኝ። ከአርባ ምንጭ ነው ዛሬ መጥቼ ይህንን ሴሪሞኒ አዘጋጀሁት። ይህ ሴሪሞኒ አዘጋጀሁት ምክንያት ምንድን ነው? ለእናቴ ነው። እናቴ ኑሪልኝ፣ ክበሪልኝ፣ ልወግ ማድረግ አድርሳኝ ያለች እኔን? ቀጣይ ወንድሞቼን እንደምታደርስ እኛም እንደምናደርሳቸው ሀብን፣ ብሩክን እና ፍርድዬን እንደምናደርሳቸው ለወግ ማድረግ አልጠራጠርም። ያው ጠፍቻለሁ፣ እውነት ነው። ብዙዎቻችሁ እየደወላችሁ ነበረ። ያው እኔ ሌላ ሀገር ስለሆንኩ ነው ይህንን እንትን ያላልኩት ያላስተካከልኩት። ያው ከዚህ በኋላ የሚስተካከል ነገር ይመስለኛል፣ እንደ ራሴ ማለት ነው አስተካክለዋለሁ ብዬ ነው ማስበው። እንግዲህ ሳላስተዋውቃችሁ አዲስ እንግዳ ይዤላችሁ መጥቻለሁ። አዲስ እንግዳይ በቤታችን አዲስ እንደገና መጥታለች፣ አዲስ መጥታለች። እንግዲህ ቤተሰብ ከዚህ በኋላ ከኔ ጋር የምትመጣ ይሆናል። ከዚህ በኋላ እንቀጥላለን ማለት ነው። ባለቤቴን ተዋውቋት፣ እስቲ ተዋወቂ። ሰላም ሰላም፣ የመለኛው ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። አንዳንዳችሁ ታውቁኛላችሁ። ከባለቤቴ ጋር ላይቭ ላይ እንገባለን ቲክቶክ ላይ እና በጣም ብዙ ሰዎች በዩቱብ ንሁሉን በዩቱብ ንሁሉን በዩቱብ ንሁሉን እያላችሁ ነበር። ይኸው ባላችሁት መሰረት ከእናንተ ጋር በብሩክዬና በሀይሚዬ ምክንያት እግዚአብሔር ይመስገን ተከፍቷል። በሀብም እጅግ በጣም እነሱንም እናመሰግናለን። እናንተንም እጅግ በጣም እናመሰግናለን በጣም ማለት በቃ የምርጦች ምርጥ ናችሁ። በጣም ሰውን ማነሳሳት ትችሉበታላችሁ፣ ሰውን ማበረታታት የእውነት በጣም እጅግ በጣም ትለያላችሁ። በጣም ነው እናመሰግናችሁ። እግዚአብሔር ያክብርልን፣ ረጅም እድሜ ከጤና ጋር ይስጥልን። አሁንም በአዲስ ነገር ከባለቤቴ ጋር ከማምዬም ከሁላቸውም ጋር እንመጣለን በሰፊው። እናንተ ደግሞ አበረታቱን እንላለን። እንወዳቸዋለን። ወደ ባለቤቴ እሺ። እንግዲህ ያው ለማሚ ደውለንላታል። ትመጣለች እስካሁን ያው ልደርስ ትችላለች። ማምዬ እየመጣች ነው። ሌላው ምንድ ነው እሷ እስክትመጣ ድረስ ማወራችሁ ምንድነው ነው ስለ ቡሩኬና ስለ ሀይሚ ነው። አሁን ሀይሚ፣ ቡሩኬ አሁን ነው ሰላም መፍጠር ያለባችሁ። ይሄ ምንድን ነው? ቪዲዮዎቹን እየተከታተልኩ ነው። ቪዲዮዎቹን እየተከታተልኩ ነው። አሁን ሁለቱንም ሸሽተዋል። አሁን ማድረግ ያለባችሁ ምንድን ነው ሁለታችሁ ደግሞ ብቻችሁን መነጋገር አለባችሁ ነው ብሎ እኔ ሀይሚና ቡሩኬ ሁለቱም ሄደዋል፣ ሌላ ነገር እየተፈጠረ ስለሆነ ያኛውን እኛ ልንፈታው እንችላለን። አሁን እናንተ ሁለታችሁም ብቻችሁን የሆነ ቦታ ተቀጣጥራችሁ እናንተ ተነጋገሩበት። እኔ ሄዳለሁ ብዬ ነበረ። ያው የእኔ ስራ እንደሚታወቅ ነው። ያው በሰላም መጥቻለሁ፣ እግዚአብሔር ይመስገን። አርባ ምንጭ ነበርኩኝ። ሆነም ቀረ ግን ምንድን ነው መደረግ ያለበት የሚለውን ነገር ሁለታችሁ ቁጭ ብላችሁ ብቻችሁን ብታወሩ ደስ ይለኛል። አሁን ማለት ነው። ከዛ በኋላ ግን አንድ ሰው መሀላችሁ ማስገባት እንደሌለባችሁ እያወቃችሁ መሆን አለበት። አስቡበት ነው ብላችሁ። ምንድ ነው ሁሌም እናንተ ህፃናት ናችሁ። ከዚህ በኋላ መሆን ያለበት ምንድን ነው ብላችሁ ማሰብ አለባችሁ። እኔና ሀይሚ ምንድን ነው፣ እኔና ማህደር አሁን ምንድን ነው ማድረግ ያለብን ነው። መጀመሪያ ያለ ነው፣ ከዛ በኋላ ነው እየቀጠል ያለ ነው። ስለዚህ እናንተ መማር ያለባችሁ ነገር ምንድን ነው፣ ከእኔ ከታላቃችሁ ከሀብ መማር አለባችሁ። አንድ ሰው መሀላችን ላይ አናስገባም። ቢገባም ሰውን ተምረን ነው የምንሸኘው እንጂ ተቀያይመን የምንሸኝበት ምክንያት የለም። ችግር ካለ እንኳን ሁለቱ ተነጋግረው ሌላው ማለት ሌላ ሶስተኛ ወገን ሳያስገቡ በመነጋገር መፍታት ይቻላል እና ሌላ ኦዲየንስም በጣም ብዙ ሰዎች ናቸው ስለነሱ የሚጨነቁት በጣም ብዙ ሰዎች በቃ ስሜታቸውን ላይ ይጋባል ማለት ነው። እና ለነሱ ስትሉ ማለት በፍቅር ኑላቸው፣ ሁሌም በፍቅር ኑላቸው። ላለው ሰላም ለነሱ ስትሉ እንኳን በሰላም ነው። በቃ ይበቃችኋል፣ ከዚህ በላይ ላይ በቃችሁ። ሁለታችሁ ተነጋግራችሁ ሌላ ሶስተኛ ወገን አስገቡ ሁለታችሁ ተነጋግራችሁ በፍቅር ኑ ልንላሉ። በዚህ አጋጣሚ ያው እንግዲህ እሷም ትከታተላለች። ብዙውን ጊዜ ስለ እሷና ስለ እሱ የምናወራው ቤት ውስጥ ሆነን ለምን እንደዚህ ይሆናል በሚለው የሆነ ሰዓት እንደ ተነስቼ ሻንጣዬን ይዤ ተነስቼ ነው ስልካቸው እምቢ ሲለኝ፣ ያው ከዚህ በፊት ታወርችኋለሁ። ያው እሷም ምስክር ትሆነኛለች ብዬ ነው የምገምተው ያው የአይጥ ምስክር ዲንቢጥ ብላችሁ ደግሞ እንዳትሉ። ስለዚህ ያው አንጀቴ እያረረ ነው የምስቀው በእነሱ ምክንያት። ምንድነው ሁላችንም ቤተሰብ ለመመስረት ነው። ቤተሰብ ከመሰረትን በኋላ ደግሞ ምንድነው መሀላችን ላይ መኖር ያለበት? በፍቅር ነው የሚመጡት ወይስ በተንኮል ነው የሚመጡት የሚለውን ነገር ግንዛቤ መውሰድ አለብን። ብሩክ ሀይሚ ይሄን ቪዲዮ የምትከታተሉን ከሆነ ይሄን ነገር ማድረግ አለባችሁ። ያው ሳትከታተሉም አይቀርም። ስለዚህ ያው ማድረግ ያለባችሁ ምንድን ነው እንግዲህ፣ መስተካከል አለባችሁ። መሀላችሁ ማንም ሰው እንዳታስገቡ፣ የሚገባውንም ሰው የራሳችሁ ሚስጥር፣ ለማንም ነገር ለማንም ሰው እንዳትናገሩ። ሚስጥረኛ መሆን ያለባችሁ ሁለታችሁ ብቻ ናችሁ። ብሩኬ፣ ታላቅ ነኝ እኔ የታላቅ ታላቅ ነኝ። አንተ ትንሽዬ ልጅ ነህ፣ የምትመከረውን ነገር እንደምትቀበለኝ ያውቃለሁ። ስለዚህ እባክህን ቡሩኬ፣ እባክህን። ኦዲየንሶቻችን አብዛኞቻቸው እኔ ጋር እየደወሉ ነው። ከውጭ እስከ ሀገር ውስጥ ያሉት ከሀገር ውስጥ እስከ ሰፈር ውስጥ ያሉ ሰዎች መተወሉ እየጠየቁ ነው። ስለዚህ ሁለታችሁ ቀርባችሁ ፍትሁት ነው ምለው እኔ ስለዚህ እባክህን ዛሬ እንግዲህ ያው ቡሩኬ ና ሄሚ ማለት ይህን ቪዲዮ የምታዩት ይመስለኛል። ይህን ቪዲዮ ስታዩ ደግሞ በደስታ መታችሁ ተነጋግራችሁ የምትፈቱት ይመስለኛል። አንደኛ እንደ እንግዳ አቅርቤ የላችኋለው፣ በሌላው ደግሞ ያው ማሚዬን ያው እናታችንን ለማስደሰት መጥቻለው፣ ያው በሰላም ገብቻለሁ ብያለው። ስለዚህ አሁን ማሚዬ ትመጣለች። ቪዲዮውን ግን ስታዩት ነው ተደስታችሁ፣ ይህን መላኩ ንግግር ብላችሁ ሁለታችሁም ታወራላችሁ። ስለዚህ የሆነ ቦታ ብቻ ማንንም ሳት ቀጥሩ የሆነ ቦታ ሄዳችሁ ብትነጋገሩ ደስ ይለኛል። ችግራችሁን አብራችሁ ብትፈቱ ቁጭ ብላችሁ አብራችሁ ብትፈቱ ና ከዚህ በቃ በቃችሁ፣ ከዚህ በላይ ሰውንም አታስጨንቁ፣ ከዚህ በላይ በቃችኋል። አሁን በፍቅር ንውላቸው ለሁላችንም በፍቅር ንውልን። ማምዬ ደውልንላታል ብለናል። ያው እስክትመጣ ድረስ እንጠብቃት።

ፈክተሽ ኑሪልኝ ልኝ ደምቀሽ ታይልኝ ሁሌ ሁሌ ማማ ሳኳ ጽንኬ ነው ለኔማ ሁሌ ሁሌ የኔ ውድ እናት እነዚህን ልጆች አራት ልጆችም ስት ስታሳድጊ የእውነት የኡነት ከልቤ ነው ወድሽ እናቴ። ይሄ ያንስሻል። የወርቅ ካባ ነው። የወርቅ ካባ ማለት ነው። የወርቅ ካባ ነው። እንግዲህ ተቸግረሽ፣ ተከብተሽ፣ ተርበሽ ተጠምተሽ ተርበሽ ነው እኛን ያሳደግሽን። ኑርልኝ የኔ እናት። አሜን። አንተም ኑርልኝ የኔ ጌታ። የወርቅ ካባ ልበስ፣ ፈጣሪ ያልብስ። አሜን። ያንተ ደግሞ ልጅ አይቼ ልደሰት። አሜን። በሰርግ ተደስቻለሁ። አሁን ደግሞ በልጅ ልደሰት። አሜን።

ቋስም ከኑ ለእኔማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ሁሌ ሁሌ ማማ፣ እንግዲህ በጣም ነው የምወድሽ። እናቴ እንግዲህ የአንቺ ኬክ ቆርሽ ይደያለሽ። ሲቆረስ ደግሞ ኬክ ሞራል የለምና ነው ቁጭ በይ፣ እንዳማርብሽ በይ። እሺ ደግሞ ቤተሰቦችን ሰላም አለችልኝ። ለመጀመሪያ ጊዜ ነው አይደል? ቪዲዮ ላይ የገባቸው ቤት ላይ እና እንደዚህ ንግስት ሰላም በይልኝ ሰላም፣ ሰላም የመለያው መለያው የመለኛው ቤተሰብ የእኛ ቤተሰብ ሰላም ሁኑልኝ። እኔ በጣም ሰላምን ደህና ነኝ እግዚአብሔር ይመስገን። ደህና ሁኑልኝ። አሜን አሜን። እንግዲህ ዛሬ ለመጀመሪያ ጊዜ በእኔ ቤት መታለች። እስቲ ሰብስክራይብ አድርጉት ይሄንን ቤት የምትመለከቱት እንግዲህ ከሰብስክራይብ አድርጉት፣ ያው ሰብስክራይብ አላደርጋችሁ ሰብስክራይብ እያደረጋችሁ ያው ቪዲዮቻችን ተመልከቱልን ነው የምንለው። እንግዲህ ማምዬ ዛሬ ያው ነስቲ አንቺ እንዬ ቡናውን ተስኪ ድረስ አንቺ ከሷ ጋስቶኝ ደግሞ ግርማ ሞገሷ ይጨምራለኝ። እንግዲህ ማምዬ ዛሬ ለመጀመሪያ ማሚዬና ማሂ ባለቤቴ እንግዲህ ለመጀመሪያ ለመጀመሪያ ጊዜ ነው የመጣ ነው። ከሰርጉ በኋላ ዛሬ ነው ከቻ ያላችሁ። እስቲ አውሩ ሲ እናንተ ሙሽዬ መርቂ አምዬ። ወዶታ መድኃኔዓለም ረጅም እድሜ ከጤና ጋር ስጦት። የምርጦች ምርጥ እናትኖት፣ በጣም ነው መወዶት። እናንተ የመሰለ ቤተሰብ ስለሰጠኝ እግዚአብሔርን በጣም አመሰግነዋለሁ። ከእናንተ ጋር ስለቀላቅለኝ እናንተ የሰጠኝ እግዚአብሔር በጣም አመሰግነዋለሁ። ወዳቸዋለሁ አክብራቸዋለሁ። ረጅም እድሜ ከጤና ጋር ይስጥልኝ። አንቺም ጤና ይስጥሽ እናቴ፣ በሰላም ማቤት የትታሽ፣ ጤና ይስጥሽ። አንቺም በሰላም ሰው ሳይሰማ እኛ ሳንሰማ ነ ይወልዳለች ለመባል ያብቃኝ። ገበሪልኝ እናቴ፣ ኑሪልኝ። እንግዲህ ቤተሰብ ያው ለመጀመሪያ ጊዜ ነው ማሚዬን ያመጣኋት። እንግዲህ ቤተሰብ፣ እናቶቻችን ያው የእናቶች ቀን ብለን ጠብቀን ማስደሰት ሳይሆን አንዳንድ ጊዜ እንደዚህ ሁሌም የእናቶች ቀን ነው። እናት ቀን የላትም ሁሌም የእሷ ቀን ነው። እኛን ተቸግራ ተጠምታ ተርባ አሳድጋን የእናቶች ቀን ለአንድ ቀን አንድ አይደለም የምናከብረው ሁሌም ለእናቶች ቀን ነው። ልጆቻቸው አሳድገው ወልደው አሳድገው በንብርክ እንጨት ሽጠው የሚያሳድጉ እናቶች አሉ። ረጅም እና እድሜ ይስጣችሁ። እንግዲህ አንዳንዶች ደግሞ አላችሁ። የሰውን እናት ያው ይቅር፣ እኔ ባላወራውም ደስ ይለኛል። ወዲፍቸው ሌላው ቤተሰብ በጣም ነው የምንወዳችሁ የምናከብራችሁ። ኑሩልን፣ ክበሩልን እና በውጭ ያላችሁ ለሀገራችሁ ያብቃችሁ። እዚያው ሀገር ውስጥ ያላችሁ ደግሞ በጤንነት ቆዩልን። እናመሰግናለን። በሌላ ቪዲዮ እስክንመጣ ድረስ መልካም ይኸው ያኖረኝ